ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አለው ሰሞን ጠፍቻለሁ፣ በቪዲዮ መጥቼ አላውቅም። ላይቭ ላይ ነው እንጂ ማለት ነው እና ዛሬ በጣም ደብረውኛል። በነገራችን ላይ የዩቲቪ ሰዓት ይሞልትልኛል ና ሞን እንዲሆንልኝ ማለት ነው ፀልዩልኝ፣ እና በጣም ከፍቶኛል። እውነት በጣም ተናድጄ እንቅልፍ ራሱ አልተኛውኝም እንቅልፍ የሚባል ነገር ልክ ሲነጋ እንቅልፍ ያዘኛው። ስራ ስለምተነሳሁ ማለት ነው እና ምንላችሁ ፈልጌ ይመሰላችሁ፣ በስራ ጉዳይ በጣም የሚያናድድ ነገር ገጥሞኛል። በገንዘብ ጉዳይ ማለት ነው። በገንዘብ ጉዳይ ይሄ የኔ ጥፋት ሳይሆን የድላላ እና ያሰሬ ይመሰለኝ እኔ አላቅም። እንግዲህ እና እኔ ከገባሁበት ደመወዝ ጭራሽ የማይሆ የማይመጣጠን ነገር አሁን እያሉኝ ያሉት እና በጣም አሞኛል። እኔ ወደዚህ ስመጣ የፈለገው ስራ ቢበዛም እንኳን ሰርች እንዳገኝ ነው እንጂ መተኛት አልፈልግም። መተኛት አልፈልግም። አንዳንድ ሰዎች ነፃነት አለው ወይ ደግሞ በደንብ ስለምተኛ ይህን ያህል ደመወዝ ነው ይበቃኛል የሚሉ ሰዎች አሉ። ዋናው ጤና ካለ ራሳችን እየጠበቅን ነው ውሃችን እየጠጣን ምግባችን እየበላን በደህና ደመወዝ ብንሰራ ነው የምለው እኔ ማለት ነው እንጂ ስራ ስለሌለው እንደዚህ ስለሆነ በዚች ደመወዝ ነው እኔ ጋ ይሰራል ስለዚህ እኔ የምንላችሁ ፈልግ ነው ስራ በደንብ ምግብ እንደምሰራ ታውቃላችሁ፣ እና በደና ደግሞ ስለተቀጠረ የምሰራው መስራት የምፈልገው ማንም እኮ ይፈልጋል፣ ማለት ግማሽ በግማሻችን ግማሹ እንደማይፈልግ እየሰማሁኝ ነው። ለምን ኢንተርኔት ካለው ነፃነት ካለው ስራ ካልበዛ ይች ብርት በቃኛለች ብሎ በቃ በአንድ ሺህ ምናምንም እንቀምጣለን። እኔ ደግሞ እሱን አደለም፣ የምፈልገው ሰርቼ ለልጅ ቶሎ መመለስ ነው የምፈልገው። እግዚአብሔር እንዳልኳችሁ ጤና ከሰጠኝ ራሴን ጠብቄ መስራት ነው የምፈልገው፣ በደህና ደመወዝ ማለት ነው። እና አሁን በዚህ ጉዳይ ያው ሙሉን ባልነግራችሁም ሁሉም ነገር ከሆነ በኋላ እነግራችኋለሁ። ምንም የሚያስቸኩል ነገር ስላለ ሚዲያ የተፈጠረው ሚዲያ የከፈትኩት እኔ ጋር የሆነውን ችግርም ደስታም ለእናንተ ላካፋላችሁ ነው እንጂ እንዲጭብጥ ልይዘው ወይም ደግሞ ገና ሰው ምን ይለኛል ብዬ አይደለም ማውራችሁ። ምክንያቱም እኔ በሚዲያ ብዙ መልካምነቶችን ስላገኘሁኝ ስለማገኘም፣ ዩቲዩብ ከሚከፍለኝ ይልቅ እኔ እነሱ የሚያደርጉልኝ ነገር ነው የሚበዛ የነበረ በዛኛው ዩቲዩብ የራሱ ማለት ነው ዩቲዩብ ምንም አልከፈለኝም። ሰባት ሺህ ምናምን ያለው የአራት አመት ዩቲዩብ ማለት ነው። ግን እህቶች ወንድሞች በጣም ብዙ ነገር ነው ያደረጉልኝ እና ሳስበው ከሚዲያ መራቅ አልፈልግም። ገባችሁ። እና አሁንም ቢሆን በገንዘብ ባይሆን እንኳን በገንዘብ አይደለም እኔ እየሰራ ነው፣ እግዚአብሔር ይመስገን። ግን በቃ የምትሰርቱን ስራ የሚያበረታታችሁ እናንተ በምታገኙት ነገር ደግሞ የማይመቀኝ የማይናደድባችሁ ሰው በቃ ማለት ንጹሕ የሆነ ሰው የምታገኙበት አጋጣሚም ስለሚሆን ለዛ ነው እና እኔ ደግሞ ከመምራት ወደኋላ የለም ምክንያቱም እኔ በተፈጠረው መልካምም ሆነ የሚያስከፋኝ ነገር የማወራው ዩቲብ ላይ ነው። ቲክቶክ ላይ ምንም ቁም ነገር ስለማይኖረው አንዳንዴ በጣም ከባድ ነገር ካልሆነ የትንንሽ ነገር ቁም ነገር አይደለም። ግን በዩቲብ ላይ ብዙ በቃ ስራ ብለው ስለሚታዩ፣ ምክንያቱም ዩቲብ ላይ የሚከታተል አሁን በጣም እንዴት ነው የሚፈልግ ሰው ነው እንጂ የማይፈልግ ሰው ሰው አያዩ። ምክንያቱም በጣም ብዙ ዩቲበሮች አሉ። አሁን እንደ ድሮ አደለም። ትንሹም ትልቁም እየተነሳ ቪዲዮ የሚሰራው ዩቱብ የሚሰራው ያው ለገንዘብ ቢሆንም ማለት ነው። ያው እኔ እንደድል ሆኖ ያኛውም ብዙም እንግዲህ ያው ሰው ቢወስደው ባልሰራበትም ግን በዚህኛውም ደግሞ መስራት እፈልጋለሁ እና ደግሞ እኔንም ደግሞ ለማበረታታት የምታዩኝ ማለት የማወራው ነገር እንደ ቁም ነገር ባታዩትም ግን እኔ ለማበረታት ደግሞ ሙሉ ቪዲዮን የምታዩልኝ ያላችሁ ሰዓቴ እንዲሞላ በጣም ብዙ ጊዜ በቃ በሁለት ስልኬ ነው የማይልሽ እኮ ምናምን የምትሉኝ ቪዲዮችን ሙሉ እንደምታዩልኝ ነገራችሁን በሙሉ በጣም አመሰግናለሁ። በውስጣችሁ ሳትነግሩኝ ነው የምታደርጉትልኝ በጣም አመሰግናለሁ። ግን ማለቴ እኔ እንዳልኳችሁ ነው ማምዬ ልጅ ሴት ናት። ስለዚህ ቶሎ ሰርቼ ወደ ሀገሬ መመለስ እፈልጋለሁ። ደካሚያሳለችኝ ሳሉ ቶሎ መስራት ፈልጋለሁ በጥሩ ደሞዝ ማለት ነው እና አሁን ያለሁበት እኔ እንዳሰብኩት በገባሁበትም አይደለም ሊከፈለኝ የታሰበው እና እሱ ነገር በጣም እያናድደኝ ነው አልቸኩልም ምክንያቱም ገና መጨረሻ አልደረሱም ግን በጣም ታሚሜ ስላደርኩበት ነው እየነገርኳቸው ያለሁት እኔ ካሰብኩት ወርዶ ግማሽ በሉት በቃ እንደ ኩትራት በሉት በቃ እግዚአብሔርን አሁንም ቢሆን እንደዚህ ስነግራችሁ ብዙዎቹ አማራጭ ሊኖራችሁ ይችላል፣ የምትመክሩ ሊኖራችሁ ይችላል። እና ለዛ ብዬ አንተ ጋር የመጣውትኝ አንድ ነገር መጨበጥ አልፈልግም። ማለት ሚዲያ የሚወራው ይወራል፣ የማይወራው አይወራም። አሁን ሚዲያ ላይ ይህን ያህል መከፈኝ እንደዚህ ነው ማለት ምንም ችግር የለውም። ሚዲያ ደግሞ ለእኔ እንዳልኳችሁ የከፈትኩት እንደፈለግኩ ይላወራበት ነው። ስለ ሃይማኖት፣ ስለ ሀገር፣ ስለ ዘረኝነት አላውራ እንጂ ሁሉ ነገር ማውራት በተለይ በራሴ ህይወት ላይ ማንም ምንም አይመለከተው አወራለሁኝ። እና ብቻ ግን በጣም ተበሳጭቻለሁ፣ በጣም ተናደጃለሁ። አሁን ለበዓል ራሱ ብዙ ነገር ነበረ ለልጅ ያሰብኩትኝ። እውነቴን ከመጣው ራሱ አንድ ጫማ አልገዛውላትም። ይኸው ሶስት ወር ሆኖኛል፣ አንድ ጫማ አልቀየርኩም። አንድ ጫማ ነው ያላት ሁለት ጫማ ነው ያላት ማርያም፣ ሌሎቹ ጠብዋታል ማለት ነው። ምግብ ራሱ እንዳይበላሽ ፍሪጅ እንኳን የሸጥኩትን ፍሪጅ አልተካሁኝም። ይኸው በቃ ሲጀመር አሁን ላይ በጣም በቃ እዳ በዳ ብሎኝ፣ የእውነቴን ነው ከዚህ ከምኖርበት ቤት እዛ ስጠፋ ምንም ችግር አልነበረም፣ መንገድ ላይ ግን በጣም በብዙ መከራ ነው ያለፍኩትኝ። በጣም በብዙ መከራ ስቃይ አላወራውም ምክንያቱም የሚወራም አይደለም ብዬ ማለት ነው። እና ችግር የለም ይወራል ከዚህ በላይ ብዙ ነገሮችን ብቻ እግዚአብሔር ነው ያወጣኝ። እግዚአብሔር በጥበቡ ነው ያወጣኝ። እግዚአብሔር ይመስገን። አገርን እንዲወድቅ ይታገላል። ግን እግዚአብሔር አጠገቤ ነው፣ ምክንያቱም እኔ ለሰዎች ክፉ ነገር አላስብም። እግዚአብሔር እንደ እሱ በሚያውቀው ማለት ነው እኔ እያወኩኝ ሰውን እንደዚህ ሁን ምቀኝነት፣ ቅናት ጭራሽ የለብኝም። እኔ ማርያም እናምናቸው፣ ቅናት በሚባል ደረጃ ከሆነ ትልቅ የሆነ ሰው እንደሱ መሆን እፈልጋለሁ አሁን ልክ እንደ ሊያሾ ማለት ነው። ሊያሾ እየሰራች ቤቱ ምናምን በጣም መኪና ትገዛለች እንደፈለገች ነው ብለዋል። ቢያንስ አሁን በሷ እቀናለሁ። እቀናለሁ ማለት ደግሞ በርኩስ መንፈስ ሳይሆን መንፈሳዊ የሆነ ቅናት፣ እንደዛ ነው በቃ እንደነሱ መሆን ፈልጋለሁ የሚል ቅናት ሊሆን ይችላል እንጂ ሰው ስላገኘ ሰው ስለተደሰተ እኔ ያልቀናም እንትን አለኝ የሆነ ምቀኝነት የለብኝም። ምናልባት እግዚአብሔር እኔ ንጹ እያደረግኩኝ ሳይሆን ግን በቃ እያወቁኝ ሰው መበደል አልፈልግም። የሰው ገንዘብም እንዲመጣብኝ አልፈልግም። በቃ ሰዎች የሚያስከፋ ነገር ዋጋ እንደሚያስከፍል ስለማውቅ አላደርገው እና እሱ እሱ እግዚአብሔር ስለሚከተለኝ በቃ የእውነት ከክፉ ነገር ያድነኛል። ህይወቴ ብስቅቁል ልቢልም እንኳን ግን ደግሞ እንድቀጥል ያደርገኛል እና እያስተማረኝ ነው እግዚአብሔር ከክፉ ሰዎች እንድርቅ እያደረገኝ ነው። በቃ እንዲሁ ነው የሚያሳየኝ እኮ እኔ ግግም ብዬ ለምን ትወስዳቸዋለህ፣ ለምን እንደዚህ ይሆናሉ እላለሁ እንጂ እግዚአብሔር ለእኔ የማይሆኑ ሰዎች ነው እየመረጠ እንትን የሚል የሚያሳየኝ ማለት ነው እና አሁን እየገባኝ ነው ሁሉም ነገር በቃ እና እኔ ደግሞ ማደግ እፈልጋለሁ ታውቁኛላችሁ ኢትዮጵያ ውስጥ አሁን እ በጣም የሚገርመኝ ኮሜንት ላይ ያለው ቲጂ ለአንቺ ያልሆነች ኢትዮጵያ ለአንቺ ያልተመቸሽ አንቺ ያልተቀየሽ አንቺ ወደዚህ ሀገር የመጣሽ እኔም አልሄድም የምትሉ አላችሁ በጣም ብዙ በጣም ብዙ ግን እኔ የሰው መቀኛ ነው ያለብኝ እንጂ የስራ እንትን አይደለም፣ እሰራለሁኝ። ግን ሰዎች በእኔ ላይ ምን እንደሆኑ አላውቅም። በቃ እኔ ግራ ነው የሚገባኝ። እግዚአብሔር በቃ ጅ ነው የእውነት። ብቻ እግዚአብሔር ይመስገን። ዋናው ደግሞ ጤና ነው እና ልጄም ጤነኛ ከሆነችልኝ እኔም ጤነኛ ከሆነች ምንም ችግር የለውም። ግን በጣም እየከፋኝ ነው። እኔ በምፈልገው መንገድ አይደለም ወይም ደግሞ ነው ብዬ ገብቼ አሁን እኔ በዚህ ደሞዝ ነው የገባሁት ብዬ ትናንት ያለ ክርክር ተውት። በቃ ምን እንደምላቸው አላቅም። ይህ ደግሞ የምነግራችሁ ሁሉም ነገር ካለቀ በኋላ ገና ልጅቷ አልተነሳችሁም። ከተነሳች በኋላ ምን እንደምፈጠር አላቅም። እስ እናያለን። እና በጣም ከባድ ነው። እኔ ሰርች የምለውጥ ነው የምፈልገው ቶሎ በቃ ማለት እግዚአብሔር በፈቀደው ነው የሚሆነው። ግን አንዳንዴ እንደ ጅር ስትታዩ እናቴ የአዲስ አበባ ነው እያልኩን ያደግኩት እይታ በልጅነቴ ነው አዲስ አበባ የገባሁ። እዚህ ማንም የሚያስበውን ነው ራሱ ቀድሜ ማወቅ እችላለሁ፣ በተለይ ክፉ ሰዎች። ግን ደግሞ መሸጋገር ካለብኝ ልሸጋገርባቸው። ዝም ብለን ነው የእውነቴን ነው ብለው እንጂ አለማወቅ አለ አለማወቅ አለ። ምክንያቱም የእነሱ የሆነ ነገር ካለብኝም እሱን እስከመመልስ እሱን እስከማደርግ ድረስ ምንም ላለመናገር ይቆጠባሉ። በቃ የሆነ የሚያሸንፈኝን ነገር ልናገር እችላለሁ። ግን ደግሞ በቃ የሆኑ ነገሮች በተለይ የሰው ገንዘብ እንዳልኳቸው መውሰድ አልፈልግም፣ በህይወቴ ማለት ነው። እደም ኖሮብኝ አያውቅም፣ እደም የለብኝም። የእውነት እነዚህ ነገሮች ከኔ ለማራቅ ልታገስ እችላለሁ። ውስጤ በደንብ ነው የሚያውቀው። ምንም ሰው ቢያደርግብኝ አውቃለሁ። አሁን ላይ አሁን አሁን የገባኝ ማለት ነው፣ ከተጎደው በኋላ ከተበሳቆልኩኝ በኋላ ከተቀጠው በኋላ የሰዎቹን ፀባይ እያወቁ መጥቻለሁ እና እኔን ለመሸወድ፣ እኔ እንደዚህ ለማድረግ የምትሞክሩ ሰዎች አውቄ ነው ዝም የምለው። አውቄ ነው አንድ ህፃን ስንት ብር ነበረ? ሁለት መቶ ብርና አምስት ብር የሆነ ትልቅ ሰው ሰጠውና ሄድና፣ የምትፈልገውን ነገር ግዛ በፈለግከው ብር ሲሉት፣ አምስቱን ብር ብድግ አድርጎ ሄዶ ገዝቶ መጣ። ከዛ አንዱ ሲያየው፣ ለምንድን ነው አምስት ብር ያነሳ ሁለቱን አታነሳም ነበር ሲለው፣ ሁለት መቶውን አታነሳም ነበር ሲለው፣ ወይ እንዳወኩ፣ ካልወቁማ አለቀልኝ። እና አንዳንዴ አለ፣ አንዳንዴ እንደምናቀ ካወቁ አንዳንዶቹ በቅራት መንፈስ ብዙ ነገር እንደሚያደርጉ እርግጠኛ ነኝ። ያው ሰይጣን ካገዛቸው ነው እንጂ እግዚአብሔር ደግሞ፣ እናንተ ንጹ ከሆናችሁ ምንም ነገር አትሆኑም። እና አንዳንዴ እንደ አለማወቅ ሆነን ዝም ብለን ስንጓዝ ሞኝ ሆነን አይደለም፣ የዋህነት ሞኝነት አይደለም፣ ጅልነት አይደለም ነው ደግነትም ልክ እንደዛው እሺ፣ እሺ ማለት አንዳንዴ እምቢ በሉ የሚባለው ለካ እውነት ነው። እናንተ ለማደግ ከፈለጋችሁ እምቢ ልመዱ ይባላል። እና በገገማው እምቢ ከማለት ብዬ ነው ለስለስ ያልኩኝ እንትን የምለው የእውነት ህይወት በድህን ፓርካ እየኮረኮመች እየቆረጠጠች እየጀለጠች አስተምረኛለች። እና ሞኝ አይደለሁም በጣም አውቃለሁኝ። እና ብቻ አውቃለሁ ስላችሁ ደግሞ ከአቅም በላይ እንዳልሆንባችሁ ያው በኔ ያለኝን ማለት ነው ያልኳችሁ እንጂ ከምንም በላይ አውቃለሁ ማለት ተምሬያለሁ ምናምን አዋቂ ነኝ እያልኩኝ አይደለም። እና ብቻ ግን እንድትጸልዩልኝ ነው የምፈልገው። ማለት እኔ ሰርቼ ቶሎ መመለስ እፈልጋለሁ። ልጄ እንዳልኳችሁ ሴት ናት። መድረስ እፈልጋለሁ፣ ቶሎ መግባት እፈልጋለሁ ወደ ሀገሬ። ለምን ሁለት ዓመት አይሆኑም? በደህና ደግሞ እስካሰራሁኝ እመለሳለሁ ልጄ ጋር። ልጄ በጣም ያለ እናት ያለ አባት ነው እየተሰቃየቻላችሁ ገና በዚህ እድሜዋ ማለት ነው ም ስታወራ ስታሳዝናችሁ፣ በቃ እንዲሁም አሁን እየከሳች እየመሰለኝ ውስጤ በቃ ቁስል ነው የሚለው እና ደግሞ እዚህ የሆነ ነገር ሲያጋጥመኝ እየባሰ ነው የሚያመኝ አለቀ። እና ለማንኛውም እናንተ ጋር አዲስ ነገር ካለ ትነግሩኛላችሁ። ምክንያቱም መጨረሻው ላይ እና እነግራችኋለሁ ጉዳዩን ማለት ነው እንዴት እንደሆነ ፍርጥርጥ አርጌ እና ከዛ በተረፈ እዚህ ጋር ቪዲዮ ላይ ነው የወፈርኩት እንጂ በጣም ቀጫጫ ነኝ አሁን እንደዚህ ስግጥ ብዬ ስለማወራ ነው እናቴ ትምህርት እንጂ ቅጥነቴ የሆነኛ አልጨመርኩኝም አልጨመርኩም እና ካሜራውም ትንሽ ፈካርጎኝ አልመሰለኝ ለዛ ነው እላችኋለሁ። መልካም ስራ የሆኑላችሁ የመደም ቅመሞች በሀገርም ውስጥ በውጭም ያላችሁ በሙሉ ኢትዮጵያውያን፣ ኤርትራውያን ወዳችኋለሁ። እንግዲህ ጸሎት ነው የሚያስፈልገው። ለውሰው ልጅ ጸልዩልኝ። ወዳችኋለሁ። ባይባይ። ሰብስክራይብ አርጉ፣ ላይክ አርጉ፣ ሸር አርጉልኝ እና ኮሜንትም ደግሞ ጻፉልኝ።